ጤና ይስትልኝ እንደምን አረፈዳችሁ፣ እንደምን አላችሁ። ቅድም እንደተገለጸው ነው፣ በክቡር ፕሮፌሰር እንደተገለጸው፣ ዶክተር ብርሃኑ እንደተገለጸው ይሄ የተለየ ኤቨንት ነው። በነገራችን ላይ እኔም ይህንን እያሰብኩ ነበር። በዚህ መልኩ የምናደርገው አጠቃላይ እንቅስቃሴ የሀገራችንን የፖለቲካ ትራጀክተሪ የምንወስንበትም እንደሆነ እያሰብኩ ነበር። ለማንኛውም ጉዳዩን በተለያየ መልኩ ማየት ያስፈልጋል። የኢትዮጵያ ፖለቲካ ለምን ያክል ዘመን የሴራ ና የጠመንጃ ቅርቃር ውስጥ ገብቶ እንደቀረ የሚታወቅ ጉዳይ ነው። ከዚህ መውጣት የሚቻለው በሀሳብ በውይይት፣ በምክክር ነው የሚሆነው፣ ሌላ መንገድ የለውም እና ለዚህ ደግሞ ዝም ብሎ የመረጃ ምንጩን የእውቀት ምንጩን በቅጡ መለየት ያስፈልጋል። ዝም ብሎ ሊሆን አይችልም። ስለዚህ አሁን ደግሞ በተጓዳኝ ያሉት የመረጃ ምንጭ የሚባሉት የተጨበጠ ነገር የሌላቸው የፍጆታና የተነጠለ አጀንዳ ብቻ የሚራገብባቸው መንገዶች አሉ። ሰው እነዚህን የሚለይበትን ቱልስ የሉትም። በተለይ የኢትዮጵያ የፖለቲካ ማህበረሰብም የዚሁ ተጠቂ ሆኖ ነው ያለው እና አሁን ፖስት ትሩዝ የሚባለው ሲቹዌሽን ውስጥ ነው ያለ ነው የምንፈልገው ና የምናምነው ከሚመስለን ሰው ወይም ከሚመስለን ቀጠና የመጣውን መረጃና እውቀት ብቻ ነው እንደዛ። በጣም አደገኛ ሁኔታ ላይ ነው ያለ ነው። እና በዚህ መልኩ ካለን ደግሞ ሀሳቦቻችንን ዩኒፋይ ማድረግ፣ መነጋገር፣ በአንድ ጠረጴዛ ዙሪያ ምክክር ማድረግ እና የተሻለውን ሀሳብ የምመርጥበት አሰራር አይኖርም ማለት ነው። ሀገር ሊቆም የሚችለው በዲስኮርስ ነው፣ በምክክር ነው። ከዛ በኋላ ነው ተቋማቱም አጠቃላይ ሁኔታውም ሊቋቋም የሚችለው። አንፎርስድ ፎርስ ኦፍ ዘ ቤተር አርጊመንት የሚባል አለ። ሀገር በዚህ ነው መቆም ያለበት። በጠመንጃው በምኑ ሞክረነዋል። ባህሉ ትንሽ ወደዛ ቀላል አይደለም የጠመንጃ ማንኛውም ባህል ለረጅም ጊዜ ከሄድንበት ሊዋሃደን ይችላልና ከዚህ ተረባርበ መውጣት ያስፈልጋል። እንደ ዋዛ የተጀመረው ሁሉንም ነገር በጉልበት መፍታት በአብዮት መፍታት የሚለው ሀሳብ አሁን ድረስ ለብዙዎቻችን አዋጭ መስሎ፣ ለወጣቶቹ ለተለያዩ ሰዎች አዋጭ መስሎ እየተገባበት ነው በደቡብ በሰሜንም እና ይሄ ሳይክል መሰበር አለበት። የኢትዮጵያ ፖለቲካ ይሄንን የግጭትና የጦርነት አዙሪት መስበር መቻል አለበት። ይሄ ደግሞ የመጀመሪያው ነገር ጠመንጃ ያለበትን ግዛት በመቆጣጠር ብቻ አይደለም፣ የሀሳቡን ቀጠና በመቆጣጠር ነው የሚሆነው። ሀሳቡ ናሬቲቭ በተሻለ ሀሳብ ከተመታ ሌላው ነገር በጣም ቀላል ነው የሚሆነው። ማህበረሰቡን የሚያደናግሩበት ወዳልሆነ ሀሳብ የሚወስዱበትን ነገር መንጠቅ ያስፈልጋል። አሁን ቀጣዩ በተናጠል የምንሄድበት አይደለም፣ በተቀናጀ መልኩ የምንሄድበት ነው ለፉክክር እንደርስበታለን መሰረታዊ ተቋሞቻችንን ሀገራችንን በጋራ ካዳን በኋላ እዛ ላይ መሰረታችንን ይዘን የምንሰራበት ይሆናል። አንዳንድ ጊዜ አሁን ስትገነዘቡት ልክም ቅድም የዜማን ታሪክ ሲናገር ወንድሜ የምርጫው ወቅት የኮቪድ ወቅት ምናምን የሚል ሀሳብ አንስተዋል። እና እኔ ትናንት ዝም እያሰብኩት ነበር ይህ ወቅት ኤግዛክትሊ በሆነ ስድስት ሰባት አናት በኋላ ራሱን እየደገመ ነው። በኢትዮጵያ መስመር መሰለፍ የሚፈልገው እየመጣ በሌላ በኩል ጋንጋፕ ማድረግ የሚፈልገው ሀገርን ለማፍረስ የሚፈልገው ደግሞ በሚታይ መልኩ አንዳንዱ ላይ ይታይ ይችላል፣ ግን በደንብ ከተመለከት ነው በሚታይ መልኩ ጋንጋፕ እያደረገ እንደሆነ፣ ፖፓፕ የሚያረጉ ነገሮችም እንደዚሁ ዝም ብለው እንዳልሆኑ የተቀናጁና የተደራጁ መሆናቸውን ከግንዛቤ ውስጥ ማስገባት ያስፈልጋል። ይሄ ዝም ብሎ የስልጣን የፓወር ኮምፒቲሽን ምናምን አይደለም። ይሄ በጣም ረፐርከዥኑ እጅግ በጣም አደገኛ የሆነ ስለዚህ፣ ልክ ባለፈው ኢዜማም እኛም እንደ ድርጅት በዛን ወቅት የወሰድነውን ኮንሽስ የሆነ ኃላፊነት የተሞላበት እንቅስቃሴ አሁንም ማድረግ ይኖርብናል። ከስሜት በጸዳ ኃላፊነት ወስደን በጋራ መስራት ይኖርብናል። ይሄ ነው መንገዱ። በነገራችን ላይ ይሄ አሁን ኢዜማ እያደረገ ያለው መንገድ ነው መውጫ መንገዳችን። በሀሳብ ደረጃ እኔ ኢዜማን እንደ ግብ ነው የምቆጥረው። በነገራችን ላይ የኢትዮጵያ ፖለቲካ ውስጥ የመጨረሻ የፖለቲካ ማደራጃ ዜግነት ሆኖ መጠናቀቅ አለበት። በዛም መልኩ ነው መውጫ ብቸኛው መውጫ መንገድ ብዬ ማምን ሰው ነኝ። ከፖለቲካል ፊሎሶፊ አንጻር በአይዲያል ቴዎሪ በኮንስቲቱሽናል ዴሞክራቲክ ፕሪንሲፕል። ሌላው ይሄ በተለይ ማንነት መሰረት ያደረገው አደረጃጀት ብዙም የሚሆን አይደለም፣ ሰፖርትም የሚደረግ ፍልስፍናም አይደለም። እና ኢትዮጵያ ያን እንድዘርፍ ታደርጋለች። ሁላችንም ነቃ ብለን መተባበር ይኖርብናል። ይሄ ሀሳብ ላይ የተመሰረተው ፖለቲካ አሸናፊ እንዲሆን መላው ኢትዮጵያ ትብብር ማድረግ አለበት። ደግሞም ከኢዜማ ይጠበቃል። ይሄ ሊደርሽፕ ማሳየቱ እኔ በጣም ደስ ብሎኛል። ባይዞ ለሁላችንም አራያ ነው። እኛም ነገን ተገብረዋለን። እንደዚህ ኮንፊዥን ሲፈጠር ክላሪቲ ኦፍ ቶት ኖሮት በዛ መሰረት ደግሞ ነገሮችን አሬንጅ አድርጎ የሚንቀሳቀስ ኃላፊነት የሚሰማው ግለሰብ ስብስብ በኢትዮጵያ ውስጥ መኖር አለበት። ታሪክ እንደዚህ ነው። በዛሬ 2500 አናናት በፊት ግሪክ ውስጥ እንደዚሁ አይነት ተርሞይል ነበር በነ ሶክራተስ እና በሱ ተማሪ ፕሌቶ መካከልና በነበረበት ጊዜ ያው ሶክራተስ ተዋክቦ ምናምን ባልሆኑ ክሶች አማካኝነት ሲወገድ፣ ፕሌቶ ተስፋ ቆርጦ ከኤግዛይል ነገር ማለት የሆነ ቦታ ሄዶ ከርሞ ግን ይሄ ነገር መስተካከል ያለበት በሀሳብ ነው፣ ትምህርት መሰጠት አለበት በሚል እንትን ፕሌቶ አካዳሚ የሚባል ያቋቋመበት ወቅት ነውና የኢዜማ አካዳሚ ኢትዮጵያ አሁን ባለችበት የሆነ ፓራረል ስለታየኝ ነው። ኢንሲደንታል ነው እንትኑ እና ትልቅ ነገር ነው። በዚሁ ከፍታና እንድምታ እንይዘዋለን። የኢትዮጵያን መጻይ ግን እኛ በጋራ እንወስነዋለን። በከፍተኛ ጥንቃቄ ግን ጀግንነት፣ በሀሳብ ላይ በተመሰረተ እንቅስቃሴ በጋራ መንቀሳቀስ አለብን ለማለት ነው። አመሰግናለሁ።